በጣም ከባድ ነገር ላይ ተፈጥሯል ብላ ስትነግረኝ እኔ አላመንኩም ነበረ። ለምን ሰርቼ ቪዲዮን ከሰራው በኋላ በኋላ ሆን ነገር ሰማርያምን በጣም ነው የከፋኝ። እኔ ዛሬ ቅድም ራሱ ቪዲዮ ልሰራላችሁ ነበረ። ሀይሚ የሆነ የገጠማት ነገር አለ። በጣም ከባድ ነገር ነው። አብዛኛዎቻችሁ ፕራንክ ነው እያላችሁ ነው፣ ግን ፕራንክ አይደለም። የሆነ ነገር አለ የተፈጠረ ነገር ያው ታውቃላችሁ ሀይሚ ብዙ ነገር በውስጧ ይዛ ነው የምትመራው። በጣም ብዙ ነገር ነው በውስጧ ያለው። ይሄን ነገር ደግሞ ለማንም አታካፍልም በራሷ። እንዲሁም አሁን ብሩኬ አጠገቧ ከሆነ ጀምሮ ነው ሁሉን ነገር እያስተካከለች የተሳካላት የመጣው እና ሀይሚዬ የገጠማት ነገር አለ። ፕራንክ ነው ላላችሁ ፕራንክ አይደለም። እንግዲህ ብሩኪ አይታችኋል። በጣም ያሳዝናል። እሷን ፍለጋ ያው ሄዶ ነበረ እሷን ሊያገኛት አልቻለም በጣም ከፍቶታል በጣም አዝኗል ታውቃላችሁ እንዴት እንደሆነ እኔ በጣም ናንጀቴን የበላው እንግዲህ ሀይሚዬ እኔ አላቅም የራሷ የሆነ ነገር አለ እሱን ነገር ልትፈታው ነው እንግዲህ ብቻዋን ምናምን ልትፈታው ይሆናል የሄደችው እግዚአብሔር ከእሷ ጋር ይሁን ነው የምለው እኔ በጣም ነው የምወዳት በጣም ነው የምታሳዝነኝ የውስጧን ያው ለብሩኬ ውጪ ለማን የምትናገሩ ነገር የለም። ይሄ ግን ይሄ ነገር ከብዷት ነው። ከባድ ነገር ነው የገጠማት ነገር እሱን። ሁሉን አልፋ ታሸንፋለች ብዬ እንግዲህ እግዚአብሔር ያቅር ማርያምን። በጣም ከፍቶኛል ዛሬ። እኔ የሚገርማችሁ ነገር እዛ ቡታጅራ ያለች ልጅ ነች የነገረችኝ። ሀይሚ ዛሬ ደስተኛ አደለችም ሁሉ ነገር ልክ አይደለም። ሁሉ ነገር በጣም ከባድ ነገር ላይ ተፈጥሯል ብላ ስትነግረኝ እኔ አላመንኩም ነበረ። ለምን ሰርቼ ቪዲዮን ከሰራው በኋላ በኋላ የሆን ነገር ቢፈጠር ውሸት ቢሆን ሌላ ነገር ይፈጠራል ብዬ ፈርቼ ነው እንጂ እኔ የሰማሁት ጥዋት ነው። በቃ ሀይሜ ብሩኬን ጥላው እንደምትሄድ እዛ አዲስ አበባ ቀድመው ለመግባት እንደሆነ እና የራሷ ምታስተካክሎ ነገር እንዳለ ነው የነገረች ልጅቱ። እኔ እንጃ ብቻ በጣም ያሳዝናል። እኔ እንደውም ልጅቷ ስትነግረኝ ታይ ፕራንክ ሊሆን ይችላል ሀይሚ፣ ፕራንክ እያደረገች እኛንም እሱንም ፕራንክ እያደረገች ይሆናል ብዬ ስላት፣ ትጂ ፕራንክ አይደለም፣ ይሄ ነገር ፕራንክ አይደለም። በጣም የሚያሳዝን ነገር ነው ምናምን ያለችኝ። እኔ ግን እቺ ልጅ ስትነግረኝ አላመንኳትም ነበረ። እግዚአብሔርን ነው የምላቸው፣ አላመንኳትም። በአምናን ኑሮ ቪዲዮ ሰራ አባል ነበር፣ ጠዋት ቪዲዮ ሰራ ነበር። ዛሬ አይታቸዋል ቀን ሙሉ ቪዲዮ አልሰራውም፣ ጭራሽ ቪዲዮ የሚባል ነገር አልሰራውም። ለምን? ምንም ነገር አልጣመኝም፣ አነጋገሯ ምናምን። ብሩኬና ሀይሚ እንግዲህ ሰሞኑን በጣም ፒስ ናቸው፣ በጣም ደስተኛ ናቸው። በጣም አሪፍ ነገር ነበረ ሲያሳልፉ የነበረው፣ እና በአጋጣሚ መታ ይሄ ነገር ተፈጠረ። እንደዚህ ሀይሚ ጥላው ልትሄድ ነው ምን ሳትናገር ምናምን ደብዳቤ ጽፋ ምናምን ስትለኝ፣ አታረግም፣ ውሸትሽን ነው አላምንሽም ነው ያልኳት፣ እግዚአብሔርን አላምንሽም ነው ያልኳት። ለምን እኔ በአሁኑ ሰዓት ጥሩ ነገር ላይ ነው፣ ጥሩ ፒስ እንደሆኑ ነው ማያቸው፣ አሪፍ ነገር ላይ ነው እያየኋቸው ስለነበረ አላምንም ነው ያልኳት፣ እና እንግዲህ ዛሬ አሁን ደግሞ ሳየው በጣም የደነገጥኩት በጣም እንጃ፣ እኔ የሆነ ልቤ በቃ ስንጥቅ ያለው፣ እግዚአብሔርን ልጅቷ እውነቷን አልነበረ እንዴ እንደዚህ ያለች ምናምን ብዬ ነው የሰማሁት። ግን ቪዲዮን ሳየው በጣም የደነገጥኩት ብሩኬ በእንደዛ መልኩ ሳየው፣ ሀይሚዬን በዛ መልኩ ከፍቷት ሳያት አሳዝነውኛል። እግዚአብሔር አምላክ እንግዲህ የእውነት አርገው እንግዲህ ያላቅም። ፕራንክ ቢሆን ደስታዬ ነው እኔ እንጃ እነሱ ሁለቱ ሲጣሉ በመሃላቸው የሆን ነገር ሲገባ አልወድም። አልተጣሉም፣ ግን ይሁን ነገር መሃላቸው ሲገባ እነሱ ሊረብሽ የመጣ ነገር ሲመጣ እኔ እግዚአብሔር ልቤን ነው የሚያመኝ። ማርያምን ነው የምላችሁ፣ በጣም ነው። ሀይሚና ብሩኬ ምንም ነገር እንዲነካቸው አልፈልግም። ሀይሚዬ፣ በእናትሽ እኛ አታስጨንቂን። ታውቂያለሽ አሁን እኛ ልታስጨንቂን ነው። እኛ አሁን አታስጨንቂን። የእናንተ ፍቅር፣ የእናንተን ደስታ ነው እያየን የነበረው ስለዚህ እኛ መጨነቅ አንፈልግም። እባክሽን እባክሽን፣ ምንም ነገር ቢፈጠር ለብሩኬ እንዳደብቂው። ምንም ነገር ቢፈጠር ብሩኬን ደብቀሽ አንድ ነገር እንዳታደርጊ፣ ለብሩኬ ሁሉን ነገር መናገር አለብሽ። አንደኛ ብሩኬ ምንም ሆነ ምንም ፍቅረኛሽ ነው። ምንም ሆነ ምንም፣ ምንም የምታማክሪው ብሩኬና ብሩክን ስለሆነ ምንም ነገር ብሩኬን ደብቀሽው እሱን የሚያስከፋ ነገር እንዳታደጊ፣ የኔ ፍቅር የኔ ቆንጆ ባክን ቤካ ደግሞ እባክን ተከታተላት፣ ብቻዋን እንዳትሆን ተከታተላት። ያው ብሎ ብሩኬ እንዳደብቀው ደብቃ ደግሞ ሌላ ጸብ እንዳይነሳ ብሩክ ብትነግሪው ይሻላል። የሆን ነገር ከተፈጠረም የሆን ነገር ውስጥ ሽካለም፣ ከቤተሰብም ሆነ ከማንም ሆነ ምንም ነገር ከተፈጠረ ለብሩኬ እንድትነግሪ ነው የምንፈልገው። ለምን አንዱ ናችሁ መታችሁ ችግራችሁን መጥፎ ነገራችሁን እንድትፈቱ ነው የምንፈልገው። ሀይሚዬን ፍቅር ፕራንክም ከሆነ ደስታችን ነው። ችግር የለውም ፕራንክም ካደረግሽን እኛ እንቀበለዋለን፣ ስለምንወድሽ ስነ ስርዓት ያለሽ በጣም በቃ፣ እኔ ላንቺ ቃላት የለኝም። ፕራንክም ቢሆን ምንም ችግር የለውም፣ እንቀበለዋለን። ግን ሀይሚዬ ብሩኬ ጋር እንድትጣይ ወይ ብሩኬን በሆነ ነገር፣ በማይረባ ነገር እንድትለያዩና እንድትከፉ አንፈልግም ስለምንወዳችሁ። ምንም ክፉ ነገር አንፈልግም እንዲነካችሁ። በጣም ብዙ ምቀኛ አለ ብዙም፣ በጣም ብዙ እናንተን እንድትጣሉ የሚፈልግ ሰው አለ። ይሄን ነገር ደግሞ እንዳትከፍችላቸው ፕሊዝ፣ ሀይሚዬ ችግር ካለ ለቡርኬ ንገሪው፣ ይፈታል። እሺ፣ እኔ ፍቅር ለማንኛውም፣ ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጎ። ወዳችኋለሁ፣ አከብራችኋለሁ። ቻው ቻው።